ባንቺ ምክንያት ብዙ ነገሮችን እያጣሁኝ ነው ያለሁት። ትዳሬን አጥቻለሁ በአንቺ፣ እንዲሁም ደግሞ ከጓደኞቼ ተለያይቻለሁ። የኔና ያንቺ ግንኙነት ትክክል እንዳልሆነ ነው። ቻችው ከሩታ መውለድ በኋላ የአብርሃምና የሄርሜላ ግንኙነት ምን ደረጃ ላይ ይደርሱ የሚለው ጉዳይ ብዙዎቻችሁን ሲያነጋግር ነበረ። ይሄ ነገር ግልጽና ግልጽ ነው። በነገራችን ላይ አብርሃም ከዚህ በኋላ በየትኛውም አይነት ሁኔታ ከሄርሜላ ጋር ሊገናኝበት የሚችልበት ምክንያት ይኖራል ብዬ አላስብም። እሷም እንግዲህ ሁለት ቀን ድምጿን አጥፍታ ዛሬ በቲክቶክ ስቶሪዋ ላይ ፖስት ያደረገችውን ቪዲዮ ለማየት ች ያለውኝና ማለት ነው የሆነ መልእክት ያለው አይነት ነገር ነው ስቶሪዋ ላይ ፖስት ያደረገችውና በጣም ነው የገረመኝ አንደኛ ጥቁር ለብሳ ምናምን መታ ነው ፖስት ያደረገችው በዛ ላይ እንትን ያለችው የተጠቀመችው ዘፈን ራሱ ራሱን የቻለ መልእክት እንዳለው ነው ለመረዳት የቻልኩት ማለት ነው ወደድንም ጠላንም ሁላችንም አንድ ነገር ማወቅ አለበት ከሁላችንም በላይ ደግሞ አብርሃም በደንብ አንድ ነገር ግልጽ ሊሆንለት ይገባል። ሄርሜላን በቀላሉ ከህይወት ማስወገድ አትችልም። ከዚህ በኋላ ትልቁ ፈተና በህይወት ሊመጣ ይችላል። በጣም ጥንካሬ ይፈልጋል። በጣም በአቋም መጽናትን ይፈልጋል። በጣም ብዙ የምትጋፈጣቸው ነገሮች እንደሚኖሩ ግልጽ ነው። ይህንን ነገር ደግሞ የምታደርገው በገዛ እጅ በገዛ ፍላጎት ባመጣቸው ነገሮች ነው። እቺ ልጅ በአንተ ህይወት ውስጥ መግባት ከሚገባት ስቴፕ በላይ አስገብታታል። ስለዚህ ዋጋ ልታስከፍል ትችላለች። ይህንን ደግሞ እኔ ዛሬ በለቀቀችው ቪዲዮ ላይ በደንብ ነው የተረዳሁት ማለት ነው ምናልባት ስቶሪዋን ሄዳችሁ ቼክ ማድረግ ትችላላችሁ። እኔም ያው በመግቢያ ላይ አያይዤላችኋለሁኝ እና በቀላሉ ከአብርሃም ህይወት ትወጣለች ብዬ አላስብም። ምክንያቱም ከዚህ በፊት ሄርሜላን እንደምናቃት አብርሃምን ለማግኘት በጣም ብዙ መስዋዕቶችን ለመክፈል ራሷን ሬድ ያደረገች ሰው ስለሆነች በቀላሉ ነገሮችን ትተዋለች ብዬ አላስብም። እንደውም እኔ ምናልባት እንደው የጓደኝነት ስሜት ነው ወይ ያላት እሷ እንደምትለው የምርም ከአብርሽ ጋር ጓደኝነትን ብቻ የምትመርጥ ከሆነ በደስታው ቀን ተገኝታ ቢያንስ የሆነ የሆነ ነገር ታደርጋለች፣ የሚል ስሜት ነበረኝና ያንን ነገር እየጠበኩ ነው። አይዶ ነው ከዚህ በኋላም ልታደርግ ትችላለች። ግን ዛሬ በቲክቶክ ስቶሪዋ ላይ የለቀቀችው ቪዲዮ ከዚህ በኋላ ወደ አብርሃም ጠንከር ጠንከር ያሉ ነገሮችን እንደምትተኩስ ማሳያ ነው ማለት ነው። ሰላም፣ እንዴት ናችሁ ቤተሰቦቼ? ደህና ናችሁ ወይ አለን? እግዚአብሔር የተመሰገነ ይሁን። እንግዲህ ከሰሞኑ ከሩታ መውለድ ጋር ተያይዞ ደሳስ የሚሉ ነገሮችን ስንመለከት ቆይተናል። ትላንትና እነሱም በራሳቸው ዩቲብ ቻናል ላይ ስላለው ነገር ስላሳለፉት ነገር፣ እዛ ሆስፒታል ላይ ስለነበረው ነገር እና ደስታቸውን በአጠቃላይ ማመስገን የሚገባቸውን ሰዎች ጭምር ሲያመሰግኑ ለመመልከት ችለናል። ከዛም አልፎ እንግዲህ ዛሬ ሩታን በኢንስታግራም ስቶሪዋ ላይ ጸጌና ቤዚን እንትናቸውን ወይም እነሱ ያጋሩትን ስቶሪ መለሳ ሼር በማድረግ ስታመሰግናቸው ነበር። ያው ትላንትና በጣም ብዙ ሰዎችን ሲያመሰግኑ ነበር። በነገራችን ላይ በጣም ብዙ ሰዎች በጸሎት በማበርታት ምናምን በጣም ብቻ ብዙ ሰዎች ከአጠገቧ እንደነበሩ ምናምን ስትናገር ነበርና እና እኛም ለመመልከት ችለናል። ከኮመንት ሴክሽን ጀምሮ እንደዚህ ቪዲዮ ከመስራት ጀምሮ በጣም ብዙ ሰዎች መልካም ምኞታቸውን በሰላም ልጇን እንድታቀፍ በየሃይማኖታቸው ጸሎት ሲያደርጉላት እንደነበር ለመመልከት ችያለሁ። ከዛም አልፎ እኔ ቻናል ላይ ጭምር ኮመንት ሴክሽኑ በብዛት የተጥለቀለቀው ለሩታ መልካም ምኞትን በመመኘት ነበር። እንግዲህ ትላንትና ደግሞ መውለዷን ከሰማ በኋላ ብዙ ሰው በጣም የደስታ እንትኑን ሲገልጽ ነበረ። እኔም ኮመንት ላይ በተመሳሳይ አብርሽ ጋርም በጣም ልዩ የሆነ ድባብ ነበር የነበረውና ብዙ ነገሮችን ለመመልከት ችለናል ማለት ነው። ብቻ እግዚአብሔር ይመስገን፣ ያው ስለተፈጠረው ነገር ብቻ። ያው ዛሬ ወደመጣውበት ነጥብ ልመለስ። ብዙዎቻችሁ አሁን ላይ የአብርሃም እና የሄርሜላ ግንኙነት እንዴት ይቀጥላል ወይም እንዴት ይሆናል፣ አሁንም አብርሃም ከዚህ በኋላም ከሄርሜላ ጋር ይሄ አሁን እያሳለፈ የነበረውን ሩታን ሲያስከፋ የነበረውን ደባሪ ሞመንት ይቀጥለዋል የብዙዎቻችን ጥያቄ ነው። በነገራችን ላይ የእናንተም ብቻ ሳይሆን የኔም ጥያቄ ነው እና የእሷም ድምጿን ማጥፋት ተገኝታ እዛ አብርሃም እንትን ሲል በነበረበት ቦታ ላይ አለመገኘቷን ምናምን ምናምን ሳይ ከዚህ በኋላ ጠንከር ያሉ ነገሮችን ከሄርሜላ ጠብቃለሁ። ምክንያቱም በቀላሉ አብርሃምን ትተዋዋለች ብዬ አላስብም። እኔ ከዚህ በፊትም ተናገር ያለሁኝ ልክ አብርሃም ወስኖ ወደ ሩታ በሚመለስበት ሰዓት ላይ ሄርሜላ ሌላ ማንነቷን ታሳየናለች፣ ወይም እስከ ዛሬ ድረስ ከምናቃት በተቃራኒ ሳይድ ያለችውን ሄርሜላ የምናይበት ትክክለኛ ሰዓት ደርሷል ብዬ አስባለሁኝና። ዛሬ ከለቀቀችው ስቶሪ መረዳት የቻልኩት ይሄንን ነው። አንደኛ እኔ እንጃ፣ ያው በራሷ ሪዝን፣ በእርግጥ ጥቁር ለብሳ መታ እንትን ለማለት ትችል ይሆናል ግን፣ እቺ ልጅ እስከ ዛሬ ድረስ ብዙ ነገሮቿን ለማየት ስንሞክር ስቶሪ ላይ የምትለቃቸው ነገሮች፣ ቲክቶኳ ላይ መታ የምትለቃቸው ነገሮች ለአብርሃም ራሱን የቻለ ቀጥተኛ መልእክት እንዳላቸው ብዙዎቻችን እናውቃለን። የዛሬውም ከዚህ የተለየ ነው ብዬ አላስብም እንደኔ ማለት ነው። ምክንያቱም አንደኛ የተጠቀመችው ዘፈን፣ ከዛ ውጭ ደግሞ የለበሰችውን ልብስ ራሱ ከሌላው ጊዜ ለየት ያለ ነውና ጓደኛዬ ነው ካለች በጓደኝነት ነው ብለው በጣም ብዙ ጊዜ ሊያሳምኑን ሞክረዋል። አለ ጓደኛዋ ከሆነ ይሄ ደስታው ደስታዋ ሊሆን ይገባል። ቢያንስ ሄዳ አዛ ጋር ካለው እንትን አንፃር ሄዳ አዛ ጋር እንትን ማለት ባትችል ሩታን መጠየቅ ባትችል እንደዚህ ጥቁር ለብሳ መታ ስቶሪዋ ላይ ትለቃለች ብዬ አላስብም። እና የሆነ ነገር ከዚህ በኋላ ይኖራል ብዬ አምሹር አስባለሁኝ። በቀላሉ ከአብርሃምና እና ከሩታ ትወጣለች ብዬ አላስብም። የልጅቷን ባህሪ ስናይ ያለውን ነገር ስናይ ላመነችበት ነገር የትኛውንም አይነት ነገር ከመባል ወደ ኋላ እንደማትልና እስከ ዛሬ ድረስ ደግሞ በጣም ብዙ ነገሮችን ስታደርገ መቆየቷን ከማየታችን አንጻር በጣም ብዙ ነገሮችን ታደርጋለች ብዬ አስባለሁ። ይሄ የሁላችንም እንትን ነው፣ በነገራችን ላይ ብዙዎቻችን። ምክንያቱም አብርሃምም ከሷ ተለይቶ አልነበረም ይሄ ነገር የተፈጠረው ወይም ሩታ የወለደችውና፣ ከዚህ በኋላ ምን አይነት ኮሚኒኬት ያደርግ ይሁን ወይም ምን አይነት ግንኙነት ከሄርሜላ ጋር ይኖረው ይሁን አሁንም ያን ነገር ደግሞ ሌላ ችግር ይፈጥር ይሆን የሚለው ነገር ብዙዎቻችን ላይ ጥያቄ የሚያስነሳ ነው። ሄርሜላስ በቀላሉ ከአብርሃም ሕይወት ትወጣለች የሚለው ነገር የብዙዎቻችን ጥያቄ ነው በነገራችን ላይ እና እኔ ሳይ አብርሃም ከዚህ በኋላ ወደ እሷ የመመለስ ፍላጎት ይኖረዋል ብዬ አላስብም። ግን ሄርሜላ በቀላሉ ከሱ ሕይወት ትወጣለች የሚለውን ነገር በፍጹም ልቀበለው አልችልም። ምክንያቱም እስከዛሬ ድረስ ልጅቷ ከእሱ ጋር ለመሆን ምን አይነት ምን አይነት ነገሮችን ስታሳልፍ እንደነበር ከተመልካች ኮመንት አንስቶ እንደዚህ ቪዲዮ በሚሰራበት ሰዓት ምናምን በጣም ብዙ ነገር ስትባል ነበረ በጓደኞቹ ምናምን አልፎም ተደብደብ ያለው ምናምን ጓደኞች እየደበደቡ ነው ብቻ በጣም ብዙ ብዙ ነገሮች ተፈጥሯል፣ አይደለ? እነዚህ ነገሮች ያልበገሯት ልጅ ከዚህ በኋላ በቀላሉ አብርሽን ትታ የዶሯ ሰው ትመለሳለች ብዬ አላስብም። ከዚህ በፊትም አብርሽ እንኳን ለአንድ ቀን እንደዚህ እንደዚህ አንገናኝም ወይም የሆነ ነገር ባላት ቁጥር እንዴት ሰትሆን እንደነበር ምን ስታደርግ እንደነበር ሁላችንም ተመልክተናልና፣ ዛሬ ከለቀቀችው እስቶሪ አንጻር እቺ ልጅ በጣም ብዙ ነገሮችን ታደርጋለች ብዬ አስባለሁ። ያው ለአብርሃም መልእክቴ ግልጽና ግልጽ ነው በነገራችን ላይ ወደድክም ጠላህም ከዚህ በኋላ እስካሁን ስታደርጋቸው የነበሩትን ነገሮች የምታደርግበት ጊዜ አብቅቷል። በቃ ትልቅ ኃላፊነት ነው እንዳልኩ ትልቅ ኃላፊነት ነው፣ ትልቅ በረከት ነው። እግዚአብሔር በህይወት የሰጠህ ትልቅ ኃላፊነትን የሰጠህ እና ከዚህ በኋላ ይሄ ከዚህ በፊት ስታደርጋቸው የነበሩ ነገሮችን የምትደግምበት የምታደርግበት ጊዜ አብቅቷል። ለሄርሚላ ያለውን ቁርጡን ነግርሃት። ከዚህ በኋላ ህይወት በእሷ ምክንያት መናጋት እንደሌለበት አሳውቀ ወደ ራስህ ህይወት መመለስ አለብህ ብዬ አስባለሁ። እንዳልኩ ነው ፈተናዎች ይኖራሉ። በቀላሉ እቺ ልጅ አንተን ተለቃለች ብዬ እኔም አላስብም። ብዙ ነገር ልታደርግብህ ትችላለች። ምናልባት እስከ ዛሬ ድረስ ባሳለፋችሁ ጊዜ ባሳለፋችሁበት ጊዜ ውስጥ በጣም ብዙ ነገሮችን ይዛብህ ሊሆን ይችላል። ልታስፈራራ ትችላለች። የሆነ የሆኑ ነገሮችን ልትል ትችላለች። እና በደንብ ጠንካራ በሆን በደንብ ይህንን ነገር ለመጋፈጥ ዝግጁ መሆንን በጣም ይጠይቃል ማለት ነው። ይሄንን ሁሉ ነገር ደግሞ የምትጋፈጠው ራስ በገዛህ እጅ። እቺ ልጅ ማለፍ ከሚገባት በላይ ድንበር አሳልፈ መቅረብ ካለባት ስቴፕ በላይ አቅርባሃት፣ አንተ ባለትዳር ነህ፣ ሚስት ነፍሰ ጡር ነበረች፣ አሁን ላይ ደግሞ የልጅ አባት ሆነሃል። ከእሷ ጋር የዚህን ያክል ግንኙነት አያስፈልግህም ነበረ። እንግዲህ ፈጥረሃል። ከዚህ በኋላ ደግሞ በዚህ ልጅ ምክንያት የሚመጡብህን ነገሮች የግድ ተቀብለህ መጋፈጥ መቻል ይኖርብሃል ብዬ አስባለኝ። ግን የፈለገ ነገር ቢሆን የፈለገ ነገር ልታደርግብህ ብትሞክር በፈለገችበት አይነት መንገድ ልትመጣ ብትሞክር፣ በነገራችን ላይ በቃ አልፈለግም ስትል የዚችን ልጅ ማንነት በደንብ ታያለህ። በቀላሉ ትተዋለች። ማለለውም ለዚህ ነው። በቃ እስካሁን ድረስ አብራት ነበርክ፣ በደንብ ትሪት ስታደርጋት ነበረ። ያ ነገር ሲቀርባት ግን በደንብ ሌላ ማንነቷን ታሳያለች ብዬ አስባለኝ እና ራስህን ለዚህ ነገር ማዘጋጀት መጠንከር መቻል አለብህ። ሩታም ደግሞ የገባበት ነገር አዎ ስህተት ሰርቶ ብዙ ነገር ውስጥ ገብቷል። ግን ከዚህ በኋላ ይሄ ልጅ በቃኝ ብሎ በሚመለስበት ጊዜ ብዙ ድንጋዮች ሊወረውሩበት ይችላሉና። ይሄንን ነገር በደንብ በደንብ ከሱ ጎን ሆነች ትሪት ማድረግ ይገባሻል ብዬ አስባለሁኝ። እንግዲህ አብርሃም ላይ ተማመኝ ነው ይህንን ነገር እየተናገርኩ ያለሁት። ከዚህ በኋላ አያሳፍረንም ብዬ አስባለሁኝ። ብቻ የሚፈጠሩትን ነገሮች ለማየት እንሞክራለን ማለት ነው። ብቻ ግን የሄርሜላ ስቶሪ እኔ አስገርሞኛል። እናንተስ እንዴት አያችሁት? ሀሳባችሁን ኮመንት ሴክሽን ላይ አስፍሩልኝ። ወዳችኋለሁ። ምሽት በሚለቀቅ ቪዲዮ መልሰን እንገናኛለን። ይመቻችሁ።